ምዕራፍ 37 ዮሴፍና ወንድሞቹ። ያዕቆብም አባቱ በስደት በኖረበት ሀገር፣ በከነዓን ምድር ተቀመጠ። ያዕቆብ ትውልድ እንዲህ ነው። ዮሴፍ 17 ዓመት በሆነው ጊዜ ከወንድሞቹ ጋር የአባቱን በጎች ይጠብቅ ነበር። እርሱም ከአባቶቹ ሚስቶች ከባላና ከዘለፋ ልጆች ጋር ሳለ ብላቴና ነበር። ዮሴፍም የክፋታቸውን ወሬ ወደ አባታቸው ወደ እስራኤል ያመጣ ነበር። ያዕቆብም ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበር፣ እርሱ በሽምግልናው የወለደው ነበርና በብዙ ኅብር ያጌጠችም ቀሚስን አደረገለት። ወንድሞቹም አባታቸው ከልጆቹ ሁሉ ይልቅ እንደሚወደው ባዩ ጊዜ ጠሉት፣ በሰላም ይናገሩትም ዘንድ አልቻሉም። ዮሴፍም ሕልምን አለመ፣ ለወንድሞቹም መነገራቸው፣ እርሱም አላቸው፦ እኔ ያለምኩትን ሕልም ስሙኝ። እነሆ እኛ በእርሻ መካከል ለዶን ስናስር ነበርና እነሆ የእኔ ነዶ ቀጥ ብላ ቆመች፣ የእናንተ ነዶዎች በዙሪያዋ ከበው እነሆ ለእኔ ነዶ ሰገዱ። ወንድሞቹም በእኛ ላይ ልንትነግሥብን ይሆን ወይስ ገዢ ትሆነን ይሆን አሉት። እንደገናም ስለ ሕልሙና ስለ ነገሩ የበለጠ ጠሉት። ደግሞም ሌላ ሕልምን አየ፣ ለአባቱና ለወንድሞቹም ነገራቸው። እንዲህም አለ፦ እነሆ ደግሞ ሌላ ሕልም አለምሁ። ሕልሙም እንዲህ ነው፤ ፀሐይና ጨረቃ ዐሥራ አንድ ከዋክብትም ይሰግዱልኝ ነበር። አባቱ ገሠጸው፣ እንዲህም አለው፦ ይህ ያለምከው ሕልም ምንድን ነው? በውኑ እኔና እናትህ ወንድሞችህም መተን በምድር ላይ እንሰ እንሰግድልህ ይሆንን? ወንድሞቹም ቀኑበት፣ አባቱ ግን ይህን ነገር በልቡ ይጠብቀው ነበር። ዮሴፍን ወንድሞቹ እንደሸጡት። ወንድሞቹም በሴኬም የአባታቸውን በጎች ይጠብቁ ዘንድ ሄዱ። እስራኤልም ዮሴፍን ወንድሞች በሴኬም በጎችን የሚጠብቁ አይደሉምን? ወደ እነርሱ እልክ ዘንድና አለው። እርሱም እሺ አለ። እርሱም ሄደ። ወንድሞችህና በጎቹ ደህና እንደሆኑ እይ፣ ወሬአቸውንም አምጣልኝ አለው። ወደ ኬብሮንም ቈላ ላከው። ወደ ሴኬምም መጣ። እነሆም በምድረ በዳ ሲቅበዘበዝ ሳለ አንድ ሰው አገኘው። ሰውየውም ምን ትፈልጋለህ ብሎ ጠየቀው። እርሱም ወንድሞቼን እፈልጋለሁ፣ በጎቹን የሚጠብቁበት ወዴት እንደሆነ እባክህን ንገረኝ አለ። ሰውየውም ከዚህ ተነስተዋል፣ ወደ ዶታይን እንሂድ ሲሉም ሰምቻቸዋለሁ አለው። ዮሴፍም ወንድሞቹን ተከታትሎ ሄደ፣ በዶታይንም አገኛቸው። እነርሱም ወደ እርሱ ሳይቀርቡ ከሩቅ አስቀድመው አዩት፣ ይገድሉትም ዘንድ በእርሱ ላይ ተማከሩ። አንዱም ለአንዱ እንዲህ አለው፣ ያ ባለ ሕልም ይኸው መጣ፣ ምን እንግደለው፣ በአንድ ጉድጓድ ውስጥ እንጣለው፣ ክፉ አውሬ በላው እንላለን፣ ሕልሞቹም ምን እንደሚሆኑ እናይለታለን። ሮቤልም ይህንን ሰማ፣ ከእጃቸውም አዳነው። እንዲህም አለ ሕይወቱን አናጥፋ። ሮቤልም ደም አታፍስሱ፣ በዚህች ምድረ በዳ ባለችው ጉድጓድ ጣሉት፣ ነገር ግን እጃችሁን እጃችሁን አትጣሉበት አላቸው። ሮቤልም እንዲህ ማለቱ ከእጃቸው ሊያድነው ወደ አባቱ ሊመልሰው ነው። እንዲህም ሆነ። ዮሴፍ ወደ ወንድሞቹ በቀረበ ጊዜ የለበሳትን በብዙ ሕብር ያጌጠችውን ቀሚስ ገፈፉት። ወስደውም ወደ ጉድጓድ ጣሉት። ጉድጓዱም ውኃ የሌለበት ባዶ ነበር። እንጀራም ሊበሉ ተቀመጡ። ዓይኖቻቸውንም ባነሱ ጊዜ እነሆ የእስማኤላውያን ነጋዴ እስላውያን ነጋዴያን ከገላአድ ሲመጡ አዩ። ግመሎቻቸውንም ሽቱና በለሳን ከርቤም ተጭነው ነበር፣ ወደ ግብፅ አገርም ሊያራግፉ ይሄዱ ነበር። ይሁዳም ወንድሞቹን እንዲህ አላቸው፣ ወንድማችንን ገድለን ደሙን ብንሸሽግ ጥቅማችን ምንድን ነው? ኑ ለእነዚህ እስማኤላውያን እንሽጠው፣ እጃችንን ግን በእርሱ ላይ አንጣል ወንድማችን ሥጋችን ነውና። ወንድሞቹም የነገራቸውን ሰሙ። እነዚያ እስማኤላውያን ነጋዴዎችም ሲያልፉ ወንድሞቹ ዮሴፍን ከጉድጓድ ጎትተው አወጡት። ለእስማኤላውያን ዮሴፍን በሃያ ብር ሸጡት። እነርሱም ዮሴፍን ወደ ግብፅ ወሰዱት። ሮቤልም ወደ ጉድጓዱ ተመለሰ። እነሆም ዮሴፍን ከጉድጓዱ ባጣው ጊዜ ልብሱን ቀደደ። ሮቤልም ወደ ወንድሞቹ ተመልሶ ብላቴናው በጉድጓዱ የለም፣ እንግዲህ እኔ ወዴት ሄዳለሁ? አለ። የዮሴፍንም ቀሚስ ወሰዱ፣ የፍየልም ጠቦት አርደው ቀሚሱን በደም ነከሩት። ብዙ ኅብር ያለበትን ቀሚሱን ላኩ ወደ አባታቸውም አገቡት። እንዲህም አሉት፣ ይህን ልብስ አገኘን፣ ይህ የልጅህ ልብስ እንደሆነ ወይም እንዳልሆነ እስኪኸው። እርሱም አውቆ የልጄ ቀሚስ ነው፣ ክፉ አውሬ በልቶታል፣ ዮሴፍን ቦጫጭቆታል። ያዕቆብም ልብሱን ቀደደ፣ በወገቡም ማቅ ታጥቆ ለልጁ ብዙ ቀን አለቀሰ። ወንዶች ልጆቹና ሴቶች ልጆቹ ሁሉ ተሰብስበው መጡ። ሐዘኑንም ያስተውት ዘንድ አባታቸውንም አለዱት፣ ሐዘኑንም መተውንም ቢያለ እንዲህም አላቸው፣ ወደ ልጄ ወደ መቃብር እያዘንኩ ወርዳለሁ። አባቱም ስለ እርሱ አለቀሰ። እነዚያ የእስማኤላውያን ሰዎች ግን ዮሴፍን በግብፅ ለፈርዖን ጃንደረባ ለዘበኞቹ አለቃ ለጲጢፋራ ሸጡለት።